ብስራት ስፖርትን ነው እያደመጣችሁ የምትገኙት በብስራት ኤፍ ኤም መቶ ነጥብ አንድ እና በመንሱር አብድልቀኒ ኦፊሻል ዩትዩብ ቻነል በቀጥታ የፕሮግራሙ አዘጋጅ እኔ መንሱር አብድልቀኒ ከቴክኒሻናችን ህይወት አሰፋ ጋር ነን ትንሽ ልበል እስቲ ከወደ ባየር ሚኒክ ከወደ ባቫሪያ አንድ የግለሰብ ታሪክ ተጽፏል ሃሪኬን ከስድስት መቶ ዘጠና አራት ጨዋታዎች በኋላ አንድ ዋንጫ ማግኘት ችሏል ሃሪኬንን የሚያክል ትልቅ አጥቂ በእንግሊዝ ክለቦች ከአምስት መቶ በላይ ጨዋታዎች ተጫውቱ፣ ለባየር ሙኒክ 89 ጨምሮ በእንግሊዝ ብሔራዊ ቡድን ውስጥም መቶ አልፏል አይደል? እነዚህን ሁሉ ጨዋታዎችን ተጫውቶ እንኳን አንድ ዋንጫ ያገኘው ገና አሁን ነው። በባየር ሙኒክ ቶማስ ሙለር ከእርሱ ይልቅ ሰላሳ አራት ዋንጫዎች አሉት አብሮት ትናንትና የአሸናፊነት ደስታውን ሲጋራው የነበረው ተጫዋች በዚህ ሳምንት መጨረሻ ውድ አድማጮች ለሃሪ ኬን የዋንጫ አሸናፊነት ማረጋገጫው ሰዓት ራሱ የራቀበት ይመስል ነበር። በመጀመሪያ ወደ ባየር ሙኒክ እንደመጣ አምና በ2023/24 ሲዝን ባየር ሌቨርኩዘን በአስገራሚ አልሸነፍ ባይነት እስከ መጨረሻው ተጉዞ የቡንደስሊጋውን ክብር ከ11 ዓመታት በኋላ ከባየር ሙኒክ ላይ ነጠቀ። 11 ዓመት ክብር ያልተነጠቀው ሚኒክ ሃሪኬን ሲገባ ዋንጫ አጣ። እንደተለመደው የዋንጫ ጠኔ ሲመታው ኖሯልና፣ ችግሩ ከእርሱ ነው። ከእርሱ ገደቢስነት ችሎታ ሳያንሰው የዋንጫ እርግማን አለበት እየተባለ ሃሪኬን በዚህ መልኩ ይጠቀስ ነበር። በቶተንሃም ሆትስፐር የጉብዝናውን ወራት ሁሉ ዓመታት ሁሉ አሳለፈ። ወደ ሌላ ክለብ ግን፣ ወደ ሌላ የእንግሊዝ ክለብ ተዘዋውሮ ስፐርስን በተቃራኒ አልገጠመም፣ የሊሊ ዋይትስን ደጋፊዎችንም አላስቀየምም። ይልቅስ ባለበት ሁሉ የመርገጡ ጉዳይ መቆም እንዳለበት ሲያውቅ፣ ይሄ ስታግኔሽን እንደማያዋጣው ሲያውቅ ሰላሳ ዓመት ደርሷልና ፊቱን ሲያዞር ባየር ሚኒክ ከፍ ባለ ክፍያ ሪከርድ ሰብሮ የራሱን ሪከርድ ሰብሮ አዘዋወር እንግሊዝን ጥሎ ጀርመን ገባ። እስከዛ እስከ መጨረሻው ሲዝን ድረስ ባየርን ሚኒክ ገብቶ ይጫወታል ተብሎ ሃሪኬን አልተገመተም ነበር። በመጨረሻ ወሬው መወራት ሲጀምር ነው ከዛ እንዴ ባየርን መባል ይጀ መቼም ወደ በልጅነት ለተጫወተለት አርሰናል መጫወት አይችልም። ከቶተንሃም ጋር በነበረው ባለው የሰሜን ለንደን የደርቢ ባላንጣነት የሚሆን ነገር አይደለም። ያንን ድንበር የምትሻገረው አይደለም ፈጽሞ። የተሻገሩ አሉ። ከዛ በኋላ የገጠማቸው ግን በቶተናም ደጋፊዎች መተፋት ነው። እና ሀሪኬን ደግሞ በዛ በዋይት ሃርት ላይን በሰሜን ለንደኑ ነጩ ክፍል የሚሰጠው ክብር የተለየ ስለሆነ ይሄን ማበላሸት አልፈለገም። ወደየትም ወደ አርሰናል አይደለም ወደየትም የፕሪሚየር ሊግ ክለብ መዘዋወር አልፈለገም። አርሰናል ባይፈልገው እንኳን ሌሎች እነ ማንቸስተር ዩናይትድ ሊያስፈርሙት የሚችሉበትን እድል ግን አግኝቶ ነበር። እድል ሳያገኝ አይደለም የሸሸው። ከቶተናም ጋር ግን በተቃራኒ ላለመጫወት እንደሆነ ግልጽ ነው። በባየርንም እዛ ሄዶ ወጋ ያለው የአሸናፊነት የዋንጫ ባለድልነት ወግ አያለሁ ብሎ ሄዶ በመጀመሪያው ሲዝን ያ ሊሳካለት አልቻለም። ከባየር ሚኒክ ድክመት ነው ሳይሆን ከኬን ገደቢስነት ነው እያሉ የእንግሊዝ እነዚህ አሽሙር ቧልት የሚወዱት የእንግሊዝ ታብሎይዶች ብዙ ብለዋል። ያ እንዳይደገም የተቾችን አፍ ለማስያዝ ይህ የውድድር ዘመን አሁን መድህን ሆኖ መጣለት። ግን በዚህ ሳምንት መጨረሻ ትናንትና እና ከትናንትና በስቲያ ድራማዎች ነበሩ። ባየርን እንደምታውቁት በአልፎንሶ ዴቪስ በጃማል ሙሲያላ በነ ዳዮ ኡፓሜካኖ ጉዳትም ችግር ውስጥ ነበረ። በዚህ ሳምንት መጨረሻ ባየር ሚዩኒክ ወደ ላይፕዚሽ ሲጓዝ ይህን ጨዋታ ካሸነፈ ሶስት ነጥብ ሙሉ ካገኘ ባቫሪያኑ ሻምፒዮን ይሆናል መሆናቸውን ያረጋግጣሉ። ያው ኬንም የዋንጫ አሸናፊነቱ ታሪክ ሀ ብሎ ይጀምራል ተብሎ ሲጠበቅ ስለነበረ ትኩረት ሁሉ እርሱ ላይ ሆኖ ነበር። ግን በዛ ጨዋታ በተደራረቡ ቢጫ ካርዶች ምክንያት በቅጣት መሰለፍ አይችልም ነበር፣ ተመልካች ነበር ላይፕዚሽ ላይ። ታዲያ ጨዋታው ተጀመረ። ላይፕዚሾች አንድ ሲያስቆጥሩ፣ ሁለት ለዜሮ መምራት ጀመሩ። ባየርኖች ከኋላ ተነሱ 62ኛው እና 63ኛው ደቂቃ ላይ በኤሪክ ዳየር በቀድሞ የክለብ አጋሩ በእንግሊዝ ብሔራዊ ቡድን ጓደኛው እና በሌላው የቀድሞ የፕሪሚየር ሊግ ተጫዋች ማይክል ኦሊሴ፣ ሌላው የለንደን ተወላጅ፣ በእርሱ ጎሎች ባየርን ውጤቱን ሁለት ለሁለት አደረገ። 83ኛው ደቂቃ ላይ ታዲያ ሌሮይ ሳኔ አንድ አስቆጠረና ባየርን ሶስት ለሁለት መምራት ሲጀምር፣ በቃ ጨዋታው እየተጠናቀቀ ስለሆነ የሃሪኬን የዋንጫ አሸናፊነት ሊታወጅ ነው ተባለ። ግን እድለ ቢስ ነበሩ። የላይብዚሽ አሰልጣኝ እንዳሉት ነው አንድ ዘገባ ላይ እንዳየሁት፣ የእግር ኳስ አምላክ የት ነህ ሲሉ ነበር። የእግር ኳስ አምላክ ታዲያ በዚህ ጨዋታ ላይ ለባየር ሙኒክ አላደላም፣ ለእኛ እንጂ አሉ። ዘጠና አራተኛው ደቂቃ ላይ ላይብዚሾች አስቆጠሩ እና ውጤት ሶስት ለሶስት ሆነ። ሃሪኬንም ሊጨፍር ተዘጋጅቶ ነበረ። አቻ ውጤት በመሆኑ ምክንያት ግጥሚያው ያው ደስታው ጨነገፈ ማለት ነው። ስለዚህ ያለው እድል ከ24 ሰዓታት በኋላ ፍራይበርግ ከሁለተኛው ባየር ሌቨርኩዘን ጋር ያለውን ጨዋታ ማየትና ፍራይበርግ ነጥብ ካስጣለው ሌቨርኩዘንን የባየርን ሻምፒዮንነት ይታወጃልና ደስታውን ከ24 ሰዓት በኋላ የመጀመር እድል አገኘ ማለት ነው። የባየርን ተጫዋቾች በአንድ ባቫሪያ ሬስቶራንት ውስጥ ተሰብስበው ይህንን ጨዋታ ሲመለከቱ ነበር። ፍራይበርጎች 44ኛውና 48ኛው ደቂቃ ላይ በተቆጠረ ጎል ሁለት ለዜሮ መምራት ጀመሩ። በኋላ ግን ሌቨርኩዘኖች ከኋላ ተነሱ። 82ኛው ደቂቃ ላይ ፍሎሪን ቪትስ ቪርትስ አስቆጠረ። ዘጠና ሁለት ሲደመር ሁለት ላይ ጆናታን ታ ስላገባ ውጤቱ ሁለት ለሁለት ሆነ። ዞሮ ዞሮ ባየር ሌቨርኩዘን ነጥብ ስለጣለ ሃሪኬን የመጀመሪያውን ዋንጫ ማግኘቱ ተረጋገጠ። ባየር ሚኒክ ከ13 አመታት በ13 ዓመታት ውስጥ 12ተኛ ዋንጫውን ሲያገኝ ሃሪ ኬን ግን በእግር ኳስ ተጫዋችነት ታሪኩ አንዷን ዋንጫ አገኘ። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ አቢሲኒያ የሁሉም